ከልጅ ጋር ስትሆኑ አይመቻቸውም እና ጠርጠር ያለች ነው መልካት። እሷንም ቤተሰብ የሆነ ያልሆናቸው ቤተሰብ አድርጉ። የምትመጡ ደግሞ ላይክ እና ቪዲዮን እስከ መጨረሻ በማየት ተባበሩ። የልጅና ስትሆኑ እንግዲህ ታውቁታላችሁ። ወለዳችሁ ያልወለዳችሁም ደግሞ ለእንደዚህ አይነት ክብር ያብቃችሁ። የብዊ እንግዲህ ዛሬ አብርሽ ጓደኞቹን አልሄድም ሂዱ እዚህ ነው መዋል የምፈልገው ብሎ ካባረራቸውና ከሰደዳቸው ወዲህ አሁን ደግሞ ለሄርሜላ ስትለምነው እሺ እንሄዳለን ግን መሰንበት የምንችለው ሶስት ቀን ነው ከዛም በላይ መሰንበት አንችልም ሲላት እሱን ሀገሩን ካየኸው በኋላው ልቀቁኝ ልቀቁኝ አይልም ችግር የለም እንሄድና እንሞክረዋለን ትለዋለሽ አብርሽ እንግዲህ ወደ እሷ ቤተሰብ ጉዞውን ቀጥሏል ርታስ ምን ላይ ናት አንዳንዴ ወንዶች ግን በእውነት ቢያንስ እስከምትወልድ ድረስ እንደዚህ ያለ ነገር ድርጊት ባታደርግ መልካም ነው። አንደኛ ስሜቱ ከባድ ነው፣ ሁለተኛ ደግሞ እንዲ እዚህ ለእሷ እየዬ ከዚህ እዚች ልጅ ጋር ወዲህና ወዲህ። ኧረ እኔ ወንዶች ግን የትና የት እንደምትሄዱ ፈጣሪ አምላክ ይወቀው ብቻ። ለመፍረድም አሁን እኛም ኃጢአታት አስገቡ ነው። እባካችሁ ለራሳችን ሀጢያት ሳይለቀን የእናንተን ኃጢአት እየፈተፈትነ እና ወደ ራሳችሁ ተመለሱ። ናሄና አብርሃም ነው የምለው። እንደ እህትነት የምታደርጉት ድርጊት ለሚስቶቻችሁ ከባድ ነው። በአጠቃላይ ጥሩ አካሄድ እየሄዳችሁ አይደለም። ስለዚህ ወደ ራሳችሁ ተመለሱ ወገኖቼ ብላለን።